ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክ ሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላል ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ። ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልግ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 ሰዎች ፈጣን አስተማማኝና ቀላል ብርሃን ባር እንደ ስማችን ብርሃን ነው፣ ስራችን ተመልሰናል። አድማቻችን አንድ ላይ ትገኛላችሁ። ከኛ ጋር የቆያችሁ ስለሆነ እጅግ ነው የምናመሰግነው። ቀደም ሲል የሲሞኔ ኢንዛጊን ጉዳይ ተመለከትን ከኢንተር መልቀቁና አዲሱ የአልሂላል አሰልጣኝ መሆኑን። ሌላኛውን ጉዳይ እንመልከት። ኢንተርን ሊተኩ የሚችሉ አሰልጣኝ ውስጥ ዝርዝር እየተጠቀሰ ነው የሚገኘው ፋብሪጋዝ ደግሞ ኢንዛጊን ኢንዛጊን ኢንተር ኢንዛጊ ብዙ አሰልጣኙ ዝርዝር እየተመለከትን ነው የምንገኘው። ነገር ግን የፋብሪካስ ጉዳይ ደግሞ የቀረበ ይመስላል። ይህንን ጉዳይ እንመልከተው። አዲሱ የኢንተር አሰልጣኝ የሚሆን ከሆነ ብዙ የሚጠብቀው ነገር ያለ ይመስላል። ምክንያቱም አሁንም መሰራት ያለበት ቲም እንደሆነ እየተገለጸ ነው። ደግሞ እሱ የተለዩ የራሱ የሆኑ አካሄዶች አሉትና እንመልከተው ይህን ጉዳይ። አዎ፣ ልክ ነው። ከሲሞን ኢንዛጊ መልቀቅ ውሳኔ ይፋ መሆን በኋላ የሚጠቀሱ ብዙ ስሞች አሉ። በዋናነት የአራት አሰልጣኞች ስም ነው የሚነሳው። የኮሞ አሰልጣኝ ሴስክ ፋብሪጋዝ፣ አሁን በማርሴይ እየሰራ ያለው ጣሊያናዊው ሮቤርቶ ዲዜርቢ፣ የቀድሞዎቹ የኢንተር ተጫዋቾች አሁን በፓርማ እያሰለጠነ ያለው ክሪስቲያን ኪቩ እና የጄኖዋ አሰልጣኝ ፓትሪክ ቪዬራ ናቸው። እነዚህ ሁለቱ የመጨረሻዎቹ የኢንተር ሚላን ተጫዋቾች ነበሩ። ግን ብዙዎቹ ትልልቅ የጣሊያን ጋዜጦች የሚሉት አሁን ፍሮንት ራነር የሆነው በቀዳሚነት በኢንተር እየታሰሰ ያለው ሴስክ ፋብሪጋዝ እሱ ነው በቀዳሚነት መቅጠር ይፈልጋሉ የሚባለው ግን ለምሳሌ የድሮ የኢንተር ተጫዋች ቲያጎ ሞታ ከዩቬንቱስ የተሰናበተው ተጫዋች፣ ኢንተር የትሬብል አሸናፊ በነበረበት ጊዜ ዛሬ አስራ አምስት ዓመት ከክርስቲያን ኪቩ ጋር አሁን ሌላ ለዚህ ኃላፊነት ስሙ የሚጠቀስ ሰው አብሮት የዛ ቡድን ተጫዋች ነበር። በዩቬንቱስ አልተሳካለትም፣ በቦሎኛ በጣም ምርጥ ቡድን ሰርቶ ነበር። ስለዚህ የእሱም ስም እንዲሁ ይጠቀሳል። እሱ ደግሞ በተለይ በቦሎኛ የነበረው ቡድኑ ሲሞን ኢንዛጊ ከሞላ ጎደል ተመሳሳይ ብሉፕሪንት የሚጫወት ስለሆነ ትልቅ የስትራክቸር ለውጥም ላያስፈልጋቸው ይችላል። የተወሰኑ ተጫዋቾች መጨመር ይኖርባቸው ይሆናል። ግን ለምሳሌ ሴስክ ከመጣ በባክ ስሪ ላይጫወት ላይ ጫወት ይችላል። የተቀሩትም አሰልጣኞች ለነገሩ ሆኑ አራቱም የባክ ስሪ አሰልጣኞች ማሰልጣኞች አይደሉም። በዋና አሰልጣኝነት የሚጠቀሱ ብዙ ስም ነው እየተጠቀሰ ያለው በቅርብ ጊዜ ስለ ፋብሪጋዝ አንስተን ነበር፣ ታስታውሽ እንደሆነ የሻቢ አሎንሶን መልቀቅ ተከትሎ ባየር ሌቨርኩዘን ኤሪክ ቴንሃግን ከመቅጠሩ በፊት በቁጥር አንድነት እሱን ለመቅጠር ይፈልግ እንደነበር ይታወቃል። ከዚያ በኋላ ነው በኮሞ ለመቆየት የወሰነ። በኮሞ ባለቤት ነው ማለት፣ በጣም አነስተኛ ፐርሰንት ሊሆን ይችላል፣ ግን የኮሞ ከፊል ባለ ድርሻ ነው። ስለዚህ ዩኒክ የሆነ ቦታ ላይ ያለ ሰው ነው። የራሱ ጣፈንታን በተመለከተ ድምጽ መስጠት የሚችል ማለት ነው፣ የክለቡ ባለ ድርሻ ስለሆነ እንዲህ አይነት ጎላ ያለ ሚና ያለው ነው በኮሞ በጣም የሚደንቅ ቡድን የገነባው። አሁን አንዳንድ አሰልጣኞች አሉ ለትልቅ ቡድን ይሆናል ይሄ ግን ምናም የምትያቸው አሰልጣኞች፣ ምክንያቱም በሚጫወቱት የእግር ኳስ አይነት ለምሳሌ አንዶኒ ኢራዮላን በተመለከተ እንዲህ አይነት ጠርጣሪ አለ። ምክንያቱም የኢራዮላ ቡድን የትራንዚሽን ቡድን ነው፣ የአነስተኛ ፖሴሽን ቡድን ነው። ያ ብሉ ፕሪንት ለትልልቅ ቡድን አይሰራም፣ ምክንያቱም ትልቅ ቡድን ስትሆኝ ተወደደም ተጠላም የተጋጣሚ ቡድን ለአንቺ በሚሰጠው ግምት ምክንያት የመጨረሻው 30 ሜትር ላይ ነው አብዛኛውን ጊዜ የሚያሳልፉ። ስለዚህ ትግስት ይዞ ኳስ የተጋጣሚ ቡድን የተደራጀ መከላከል መሰባበር የሚችል የፖሴሽን እግር ኳስ ዲዛይን ማድረግ አለብን። ይሄ በቦርንምዝ የሚጫወትበትን መንገድ ይዞ ለምሳሌ ወደ ማንቸስተር ሲቲ ቢሄድ ሊያስቸገረው ይችላል። ማንም በኤሊት ደረጃ ማሰልጠን የሚፈልግ አሰልጣኝ በተለይ በዚህኛው ዘመን የፖሴሽን ኖሃው ያስፈልገዋል። አሁን አላቅም የራዮላ ለቶተና አሁን። ቶተናምን በተመለከተም ጥያቄ ይነሳ ስለነበር እንግዲህ ፖስቴ ኮግሉ ከለቀቁ እሱ ይፈልጋል ስለሚባል ግን በመጠኑ ይነሳል። ይሄ ይሄ አይነት እንደው ያኛውን የፖሴሽን ቡድን የመሆን ፓኬጅ ስላላሳየ፣ ሴስክ ግን ከምርጥ የፖሴሽን ቡድኖች መካከል አንደኛው አምስተኛ ነው ምናምን ነው በፖሴሽን ኮሙ። አሁን በዚህ አመት ወደ ሴሪያ የመጣ ቡድን ማለት ነው። ሀምሳ አምስት ፐርሰንት ነው መሰለኝ በአቬሬጅ ኳስ የሚይዘው። ይሄ አስገራሚ ነው አስገራሚ ነው በፓስ ወደ አራት መቶ ፓስ ገደማ በየጨዋታው ያደርጋል። በተጋጣሚ የቡድን ሳጥን ውስጥ ብዙ ኳስ ከሚነኩ የሴሪያ ቡድኖች መካከል አንደኛው ነው። ብዙ ኢላማቸውን የጠበቁ ሙከራዎች ከሚያደርግ ከሚያደርጉ የሴሪያ ቡድኖች መካከል አንደኛው ነው። ውጤታማ መሆኑ ብቻ ሳይሆን ከውጤታማ ነት ከኮሞ ሁኔታ አንጻር ከ22 አመት በኋላ ወደ ሴሪያ የተመለሰ ቡድን መሆኑን ምናምን ከግምት በማስገባት መቼስ በኮሞ ውጤታማ ነው አይደለም ለማለት ዋንጫ ማሸነፍ የለበትም። በኮሞ ሆኖ ዋንጫ ማሸነፍ ስለማይችል አሁን ባለው የኮሞ ሁኔታ አጫወቱም ትልቅ ቡድን ለማሰልጠን የተንደረደረ ያለ አሰልጣኝ ያስመስለዋል ጠንካራ ፕሪንስፕል ያለው ። ግን ደግሞ የባርሴሎና ተማሪ ነው። ላማሲያ ውስጥ ነው ያደገው። ከዛ 16 አመቱ ላይ ደግሞ ወደ አርስናል የመጣው እና ሁለቱም ቡድኖች የሚጫወቱትን አይነት እግር ኳስ ድብልቅ የሚጫወት አይነት ቡድን በኋላ በኮንቴም በሞሪኞም በሌሎችም ትልልቅ አሰልጣኞች ደግሞ ስለሰለጠነ አሁን ሲናገር አንድ ሌኪፕ ላይ አንድ ቃል ምልልስ ነበረው። የዛሬ ሰባት ስምንት ወር የሰጠው ቃል ምልልስ ላይ ያኔ ከእነዚህ ሁሉ አሰልጣኞች ጋር ስሰራ የሚዞን ወጥተ ነበር አለ አርጅቶም ቢሆን አለኝ ፎልደር ውስጥ አለ አንድ አንድ ያዋለው እንዲ አይነት ችግር ሲያጋጥም ፔፕ እንዴት ነበር የፈታው? ወ ጆዜ እንዴት ነበር የፈቱት? ወ ቬንገር እንዴት ነበር የፈቱት? ከትልልቅ አሰልጣኞች ጋር የመማር እድል ነበረው። ከኢንተር በፊት በተለይ ደግሞ በጨዋታው ፕሮአክቲቪቲ ምክንያት በጣሊያን በጥሩ በመጫወት ገናና ስም ያለው ኤስ ሚላን ነው። እዚህ ሀገርም ብዙ የኤስ ሚላን ወዳጅ አለ። ምክንያቱም ስታይሉ ሁሉ በተለይ በሳኪ ስር የካፔሎ ቡድን ዲፌንሲቭ ቢሆንም ግን ተጫዋቾች ነበሩት። ዴያን ሳቪቼቪች ሊሆን ይችላል ወይ ሮቤርቶ ዶናዶኒ ወይ ስታይሊሽ ተጫዋቾች ሁልጊዜ አቶ አያቅም፣ ሮቤርቶ ባጆ፣ ሌሎች ተጫዋቾች። ስለዚህ ለሚላን እንዲሁም የበለጠ የሚስማማ አሰልጣኝ ነው ይባላል ለኤሲ ሚላን አሁን ግን በኢንተር ነው እየተፈለገ ያለው፣ እና ኃላፊነቱን ከተረከበ የዓለም ክለቦች ዋንጫ ላይ የኢንተር ሚላን አሰልጣኝ ይሆናል። ከዛ አንዳንድ ተጫዋቾች ላይ የፈጠረው ልዩነት ደግሞ የሚያስደንቅ ነው። ለምሳሌ ኒኮፓዝ። ወደ ማድሪድ ሊመለስ ይችላል እየተባለ ነው። የአርጀንቲና ተጫዋች የአርጀንቲና ብሔራዊ ቡድን ተጫዋች ያደረገውና ከሴሪያ ምርጥ አስር ቁጥሮች መካከል አንዱ ያደረገው ሴስክ ፋብሪጋዝ ነው። ዲያዮ ፋዴራ፣ ማክስ ፔሮኔ፣ ቀድሞ የሲቲ ተጫዋች ደኩኛ፣ አሁን ደግሞ ሰሞኑን በቋሚ ዝውውር ያስፈረሙት ደላቫሌ፣ እነዚህ ሁሉ ተጫዋቾች በሱ ስር ደግሞ የጎለበቱ ተጫዋቾች ናቸው። መሳ በዚህ አመት የሴስክ ፋብሪጋዝ ኮሞ ናፖሊን አሸንፏል። አታላንታ ቤርጋሞን አሸንፏል። ሮማን አሸንፏል። ፊዮረንቲናን አሸንፏል። ከቦሎኛና ላሲዮ ጋር አቻ ተለያይቷል። ካለፉት የመጨረሻ ስምንት ጨዋታዎች ስድስቱን አሸንፎ ነው ያጠናቀቀው። ሲዝኑም በጠንካራ መንገድ ያጠናቀቀው ግን ኢንተር ከቀጠረው ሞጁሉን ይቀይራል። በሶስት አምስት ሁለት መጫወቱ ሊቆም ይችላል። ሴስክ የአራት ሁለት ሶስት አንድ ቡድን ነው የሰራው። እንደ ተጫዋችም የባክስ ቡድን ውስጥ ተጫውቶ አያውቅም። ያሰለጠኑት አሰልጣኞች በሙሉ የባክፎር አሰልጣኞች ናቸው። ያው እንደዛ ሆነ ማለት አሎንሶ፣ ባክፎር ያሰለጥነው አሰልጣኝ የለም ግን በባክሪያ ሰለጠነ አሰልጣ ይለም በባክሪን የተጫወተው እንደዛ ያደርግ አዳፕት አያደርግም ማለት አይደለም፣ ግን አይመስልም። እንግዲህ አጭር ሳምፕል ሳይዝ ያለን አንድ አመት ነው በሴሪያ ስለዚህ ጎላ ብሎ የሚነሳው የሱስም ነው። በነገራችን ላይ ኢንተር ያኔ የጄኔሬሽን ኦፍ ኤቲ ሰን ትውልድ ሜሲ ሰባት ነው የተወለደው 1987 የተወለደው ፒኬ የትውልድ ይባላል እና የዓለም የክለቦች ማ የዓለም ወጣቶች ዋንጫ ላይ ከ17 ዓመት በታች የታዳጊዎች ውድድር ላይ ሴስክ የውድድሩ ከፍታ ጎል አስቆጣሪ የሆነ የውድድሩ ምርጥ ተጫዋች ሆነና ተጫዋቹን ያኔ ይፈልግ የነበረው አርስናል ብቻ አልነበረ ኢንተር የሚፈልገው ነበሩ። ያኔ የኢንተር አካዳሚ ኃላፊ የነበሩት አሁን የስፖርት ዳይሬክተር ሆኖ የሚሰሩት ፒየሮ አሴሊዮ ነበሩ እና ሴስክን የመውሰድ ፍላጎት ነበራቸው ግን ያው የቬንገር ፕሮጀክት አሳመነውና ወደ አርሰናል ሄደ። ከዛ ለስምንት አመት ለአርሰናል ተጫውቷል። ጥቂት አመታት በባርሴሎና ከዛ ቼልሲ፣ ሞናኮ እያለ በኮሞ ጫማ ሰቀለ። ጫማ ከሰቀለ በኋላ ወደ አሰልጣኝነት ተሸጋገረው እና ኢንተር የዛሬ ሀያ ሁለት አመት የኢንተሪስታ ሊያደርገው ይችል ነበር ማለት ነው። ሁለተኛ የአርሰናል ተጫዋች እያለ በየክረምቱ በየአንዳንዷ ክረምት የሆነ እግዜ ሪያል ማድሪድ ፈልጎት ነበር ግን ወደ ሪያል ማድሪድ እንደማሄድ የታወቀ ነበር። ያው ባርሴሎና ስለሆነ እዛም ስለሆነ ተወልዶ ያደገው በዛ አካዳሚ ሲስተም ውስጥም ስለሆነ ያለፈው በየክረምቱ ሴስክ እስካሁን ወደ ባርሴሎና በዚህ ክረምት ወደ በየክረምቱ አጀንዳ ነበር። ስለዚህ ወደ ሌላ ክለብ ሊሄድ የሚችልበት እድል መቼስ ጠባብ ነበር፣ ግን ማሲሞ ሞራቲ በጣም የወዱት ነበር፣ ያኔ ኢንተር ፕሬዚደንትና ባለቤት የነበሩት ሰው ነ ሁለት ሺ ስምንት ሁለት ሺ ዘጠኝ ሞሪኞም ከተቀጠሩ በኋላ ሞሪኞ ደግሞ የቼልሲ አሰልጣኝ የሆነው እሱ በአርሰናል ይጫወት ስለነበር እሳቸውም ቢያገኙት አይጠሉም። ምንም እንኳ ላምፓርድና ምንም መውሰድ ፈልገው የነበረን ቢሆን ወደ ኢንተር ጆዜ አስታውሳለሁ። ስለዚህ ኢንተር በሁለት አጋጣሚዎች ይህን ተጫዋች እንደ ተጫዋች የማስፈረም ፍላጎት ነበሩ። ከኢንተር ጋር እንደዚህ ስሙ ሲነሳ ለመጀመሪያ ጊዜ አይደለም ልልሽ ነው። ግን ሮቤርቶ ዲዘርቢ አለ እዚህ ውይይት ውስጥ ሮቤርቶ ዲዘርቢ ማርሴን ወደ ቻምፒየንስ ሊግ መልሶታል። በዚህ አመት ከፔዥ ቀጥሎ ሁለተኛ ሆኖ የጨረሰ ቡድን ነው በነጥብ ብዙ ቢርቅም ሳሶሎን ካሰለጠነ በኋላ ያው ብዙ ተጉዟል መጀመሪያ ወደ ዩክሬን ነበር የሄደው ሻክታር ዶኔትስክን አሰለጠነ ጥቂት ጊዜ ብቻ ቆይቶ ነው የለቀቀው ምክንያቱም ጦርነቱ ተጀመረ ከዛ ሁለት አመት ገደማ በብራይተን አሳለፈ አሁን ደግሞ አንድ አመት በማርሴይ ስለዚህ ባለፉት አመታት ብዙ ክለቦች ቀያይሯል ወደ ተለያዩ ሀገራት ሄዷል ግን ለምሳሌ የኢንተር ኃላፊነትን ከተረከበ አንድ በማርሴይ ያሰለጠነውን ተጫዋች ይከተላል ማለት ነው ሰሞኑን የሉዊስ ሄንሪክ ዝውውር ይፋ ሆኗል። ይሄ ብራዚላዊ ተጫዋች የክንፍ ተጫዋች ነው እና በሳሶሎ ነው ግን በጣም ስኬታማ የነበረው በሴሪያ ከሳሶሎ በጀት አንጻር አንዴ አስራ አንደኛ ሁለት ጊዜ ስምንተኛ ሆኖ ጨርሰዋል። ግን በጣም የተለየ ደ ዶሚኒኮ ቤራርዲን፣ ጃኮሞ ራስፓዶሪን የእግር ኳስ ህይወት እንዲያንሰራራ ያደረገ ከሴሪያ ምር ተጫዋቾች መካከል ያደረገ ጀረሚ ቦጋ፣ ኬቨን ፕሪንስ ቦቲንግ፣ ሌሎችም ተጫዋቾች በሱ ስር በጣም ተሻሽለዋል። ግን እንደ ሴስኩ ሁሉ እሱም የአራት ሁለት ሶስት አንድ አሰልጣኝ ነው። በብራይተን ብራይተን በታሪኩ ለመጀመሪያ ጊዜ በአውሮፓ ውድድር እንዲሳተፍ ያደረገው እሱ ነው። ጓርዲዮላ ግነት ሊሆን ይችላል ያንን አስተየት ሲሰጥ፣ ግን ከያለፉት ሀያ አምስት አመታት የአውሮፓ በጣም ኢንፍሉዌንሻል አሰልጣኞች መካከል አንዱ ነው ብሎ አድንቆቱ ነበር። እኔ ራሴ ብዙ ኮርጄያለሁ የሚለው አይነት አሰልጣኝ ነው። ስለዚህ የሱ ስምም እንደዚሁ አለ ውይይት ውስጥ። ሌሎቹ ሁለቱ ክርስቲያን ኪቩና ፓትሪክ ቪዬራ ናቸው። ኪቩና ቪዬራ የኢንተርን ከባቢ ያውቁታል። ቅድም እንዳነሳሁት አሁን ፓርማን የሚያሰለጥነው ክሪስቲያን ኪቩ የቀድሞ የአያክስም ተጫዋች በኢንተር የትሬብል ያሸነፈው ቡድን አባል ነበር ብቻ ሳይሆን ማሰልጠንም ሲጀምር በኢንተር ወጣት ቡድን ውስጥ ነው ማሰልጠን የጀመረው። ወይም የፕሪማቬራ የሚባለው ቡድን የኢንተር ወጣት ቡድንን ይዞ ሻምፒዮን ሆኗል፣ የኢንተር ወጣት ቡድን በተወዳደረበት ሊግ። ከዛ ወደ ፓርማ ሲመጣ ፓርማ ቆስሎ ነበር ለመውረድ አፋፍ ላይ ነበር። ከዛ መጣና ያው ከባህሩ አወጣቸው፣ በሴሪያ እንዲቆዩ አደረጋቸው። እና መጨረሻ ላይ ደግሞ ኢንተር ባይጠቀምበትም ሰላሳ ሰባተኛው ሳምንት ላይ ኢንተር ነጥብ አስጥሎት ነበር፣ በኢኒዮ ታርዴሊ ናፖሊን ነጥብ አስጥሎት ነበር ማለት ኢንተር ባይጠቀምበትም፣ ልበላሲዮ በዛ ጨዋታ አቻ ቢሆን ግን። ችግሩ ምንድን ነው ልምድ የለውም። ሴስክም ብዙ ልምድ የለውም። አንድ አመት አንድ አመት ሁለት አመት ልበለው የሴሪ ቢ ላይ ላይሰንስ ስላልነበረው ለስሙ አንድ ሰው ላይሰንስ ያለው ሰው ዋና አሰልጣኝ ይባላል፣ ግን ዋና ዋናዎቹን ታክቲካል ውሳኔዎች የሚወስነው ሴስክ ነው። አትቺም መቀመጥ ካልሆነ የገንዘብ ቅጣት አለው። ከዛ ላይሰንሱን ከጨረሰ በኋላ ግን በቴክኒክ ስፍራውም ዋናው ሰው እሱ ነው። በዚህ ዓመት ግን እሱም ቢሆን ልምድ አጠር ነው፣ ግልጽ ነው። በአሰልጣኝነት ህይወቱ መጀመሪያ ላይ ኪቩ፣ ግን ከዛም ያንሳል ያለፉትን 13 ጨዋታዎች ብቻ ነው እንግዲህ በሴሪያ ያሰለጠ ነው። በፕሮፌሽናል ሊግ 13 ጨዋታ ብቻ ነው ያሰለጠ ነው። እና የኪቩ ቡድን ተብሎ ደግሞ የሚታወቅ አይደንቲቲ የለውም። የሴስክ ቡድን አልኩኝ፣ ፕሮአክቲቭ ነው። እንደ ኮሞ በጀት አይደለም፣ አዲስ እንዳደገ ቡድን አይነት አይደለም። ምክንያቱም አዲስ ያደገን ቡድን በዛ ስታይል ይዞ ለመጫወት መሞከር፣ ዳንኤል ፋርከን ኖርዊች ውስጥ ምን እንዳደረጋቸው አይተናል። በመጣ ጊዜ ሁለት ጊዜ ነው ተመልሶ የወረዱ። ለዚህ ነው አሁን ኖርዊችን እንደገና ያሳደጉትና ይባረራሉ ሲባል የነበረ መጨረሻ ላይ ያቆዩቸው። ወይ ደግሞ ቬንሶን ኮምፓኒ በርንሌን ይዞ መጣና ልክ በቻምፒዮንሺፕ ዶሚኔት ባደረገበት መንገድ እጫወታለሁ አለ፣ አልሰራ ያ ለታችኛው ሊግ የሚሆን ፎርሜሽን። ምክንያቱም በርንሌ ትልቁ ሀብታም ነው በሻምፒዮንሺፕ፣ ያኔ በፕሪምየር ሊግ ግን ከድሆቹ አንደኛው ነው። በዛ ስታይል መጫወታት ያ ስታይል በጣም ሀይለኛ ኳሊቲ ስለሚፈልግ። ለዚህ ነው የሴስክ በዛው መንገድ በሴሪያ እንደዚህ አይነት ቡድን መስራቱ በጣም አስገራሚ የሆኑ የኪቩ ቡድን ግን ገና አስራ ሶስት ጨዋታ አደለም ፎርማ አላደረገም። የኪቩ ቡድን የሚባል የለም። የሴስክ ቡድን አል ከሞላ ጎደል የሆነ ምስል አለን ስለዚህ እሱም ላይ ጥርጣሬ አለ። ግን ደግሞ ኢንተሪስታ ነው፣ የኢንተርን ከባቢ አውቀዋል፣ በማሰልጠንም የጀመረው እዚያ ነው። ስለዚህ እሱ ዲስካሽን ውስጥ አለበት። ፓትሪክ ቪዬራ፣ ቪዬራ ከሁሉም ምናልባት ዘለግ ያለ ልምድ ያለው እሱ ሳይሆን አይቀርም። በሲቲ አካዳሚ ያሰለጠነው ምናምን እንቶ ና ወደ አስር ዓመት ገደማ ሰርቷል። ፓትሪክ ቪዬራ፣ ሌላ የቀድሞ የአርሰናል ተጫዋች ማለት ነው። ቪዬራም ሴስክም የቀድሞ የአርሰናል ተጫዋቾች ነበሩ እንደዚሁ ከዛ ወደ ጄኖዋ ሄደና ጂላርዲኖም ተክቶ ጄኖዋን በሴሪያ እንዲቆይ ያደረገው ከዛ በፊት ኒውዮርክ ሲቲን ይዞ በሜጀር ሊግ ሶከር አሰልጥኗል። ኒስ እና ስትራስቡርግን በሊጋ ክሪስታል ፓላስን በፕሪምየር ሊግ አሰልጥኗል። በኢንተር ደግሞ ከዛ የካልቾፖሊ ቅሌት በኋላ ከዩቬንቱስ ለቆ ወደ ኢንተር ሄዶ ሶስት ዓመት ተኩል አሳልፏል። ሶስት ጊዜ ስኩዴቶ፣ ሁለት ጊዜ ሱፐር ካፕ አሸንፈዋል። የዓለም ዋንጫ አሸናፊ ነው። የአውሮፓ ዋንጫ አሸናፊ ነው። በፕሪምየር ሊግ ከምንጊዜም ምርጥ አማካዮች መካከል አንዱ ተደርጎ የሚቆጠር ነው። ትልቅ የተጫዋችነት ፕሮፋይል ያለው ነው። ሌላ የአራት ሁለት ሶስት አንድ አሰልጣኝ ነው። ስለዚህ የሁሉም አሰልጣኞች ሞጁል ከ እንዲህ በትክክል የተሟላ ምስል ስለሌለ ስለ ክርስቲያን ኪቭ ሳምፕል ሳይዝ በጣም ትንሽ ስለሆነ ካልሆነ በስተቀር የሌሎቹ ሶስቱ የአራት ሁለት ሶስት አንድ ነው። ስለዚህ ይሄ ደግሞ ማለት ኢንተር መጀመሪያውኑ በእድሜ ገፋ ያለ ስብስብ ስለሆነ ያለው በምንም ሲስተም ይጫወት ቡድኑ መታደስ አለበት። ሁለተኛ ግን ለዚህ የሲስተም ስፔሲፊኬሽን የሚሆን ደግሞ ሌላ ተጫዋች ሌላ ሌሎች ተጫዋቾች ማምጣት አለበት። ለአራት ሁለት ሶስት አንድ የሚሆኑ ተጫዋቾች ማምጣት አለበት። አሁን ሁሉም አሰልጣኞች ሴስክም ዲ ዜርቢም ካየሻቸው የሀይ ፕሬሲንግ አሰልጣኞች ናቸው። እንደ ፍራንቼስኮ አቼርቢ አሁን ዝግ ብሎ የሚሮጥ ተጫዋች ይሆናል ወይ? ስለዚህ የሆነ አዲስ ሴንተር ሀፍ ማምጣት ያስፈልጋቸዋል። ልክ እንደዚሁ። ስለዚህ የተለያዩ ስሞች ናቸው የሚነሱት። ለጊዜው ግን ጎላ ብሎ እየተጠቀሰ ያለው የሴስክ ፋብሪጋዝ ጉዳይ ነው። እንግዲህ ውሳኔውን አሳውቆ ነበር በቅርብ ጊዜ በዛው በኮሞ ለመቆየት ወስኖ ነበር ግን እንደ ኢንተር አይነት ትልቅ ክለብ እንደ አይነት ፕሮፖዛል ይዞ ሲመጣ ማጤ ነው አይቀርም። በቅርብ ጊዜም የሰላሳ ስምንተኛው ጨዋታ ሲደረግ የስኩዴቶ የመጨረሻው ቀን ኮሞ ከኢንተር ነበር የተጫወቱት። በሁለቱም ጨዋታዎች ላይ ለኢንተር ሚላን ያለውን አድናቆት ሲገልጽ በተደጋጋሚ በተለይ ቡድኑ የሚመራበትን መንገድ የሲሞኔ ኢንዛጊ ቡድን የሚጫወትበትን መንገድ ብቻ የክለቡን ማኔጅመንት ሲያደንቅ ነበር፣ በጣም ሲያደንቅ ነበር። ግን የኮሞን ዝውውሮቹን ካየሻቸው የሴስክ ፋብሪጋ ዝውውሮች ናቸው ስለዚህ በኢንተር የአይነት ፓወር አይኖሩም ለምን ማን ነበር የኮሞ የስፖርት ዳይሬክተር የነበረው የቀድሞ ቼልሲ አምበል ዴኒስ ዋይዝ ነው ዋይዝ ሲለቅ ያልሆን አስታውሳል ባለሀብቶቹ የሴስክን መንገድ መከተል ስለፈለጉ ያው መልቀቅ ነበረብኝ አለ አሁን አብዛኛው የኒኮፓዝ ዝውውር ይሁን የዲያራ ዝውውር የዲያዮ ዝውውር ይሁን አብዛኞቹ ተጫዋቾች አሁን ፔፔሬናም ሲመጣ ሴርጂ ሮቤርቶም ሲፈርም ሌሎችም ተጫዋቾች ሲመጡ በተለይ እነዚህ ስፓኒሽ ተጫዋቾች ምናምን ሲመጡ በሴስክ ምክንያት ነው፣ ወደዚያ የሄዱት። በኢንተር ኦሴሊዮ ማሮታ፣ ዛኔቲ እንኳን የዝውውር ጉዳዮች ላይ ያህል ተጽዕኖ ያለው አይመስለኝም፣ ግን አለ አስከባቢው ላይ የእሱም አስቴት ያስፈልግ ይሆነ ስለዚህ እንዲህ አይነት ነጻነት አይኖረውም። ግን እሱ ደግሞ ሞዴሉንም ነው ያደነቀው። እያንዳንዱ ሰው ክሊርሊ ዲፋይንድ የሆነ ሚና አለው አለ። ስፖርት ዳይሬክተሩም እንደሚሰራ፣ አሰልጣኙ እንደሚሰራ ስለሚታወቅ ስለዚህ የዩሮፒያን ሞዴል ነው። በደንበኛ የስፖርት ዳይሬክተር ሞዴል ስለሆነ የሚከተለው እና ወደዛ መሄድ ከሆነ እኔ አንደኛ ማሮታም ደግሞ ሳምፕዶሪያንም በኢንተርም በዩቬንቱስም በሌሎች በሰሩባቸው ክለቦች የውጭ ሀገር አሰልጣኝ ቀጥረው አያውቁ። ሁሉም ጣሊያናውያን ናቸው። አሁን ስንሰማ ከዲ ዜርቢ በስተቀር ሌሎቹ ጣሊያናውያን አይደሉም። ስለዚህ በማሮታ ፕሬዝደንትነት ወይ የዳይሬክተርነት ዘመን የመጀመሪያው የውጭ ሀገር አሰልጣኝ ሊሆን ይችላል፣ እሳቸው በዳይሬክተርነት ወይ በፕሬዝደንትነት በሰሩባቸው ክለቦች ሁሉ እና ለጊዜው እየመራ ያለው እሱ ነው። በቶሎ ማወቃችን አይቀርም። ምክንያቱም ኢንተር በቶሎ መቅጠር አለበት። የአለም ክለቦች ዋንጫ ቅርብ ጊዜ ስለሆነ የሚጀመረው ለዛ ሲባል ጊዜ አሰልጣኝ አትቀጥሪም። ቶሎ በሆኖ መንገድ ዋና አሰልጣኝ መቀጠር አለበት። ስለዚህ ለጊዜው ሴስክ ፋብሪጋዝ ይመስላል። ሁሌም ሴሬብራል ተጫዋች እንደሆነ እናውቃለን። አሰልጣኝ እንደሚሆን ያስታወቅ ነበር። አሰልጣኝ እንደሚሆን ገና 18 ዓመቱ ላይ ሲናገር ቃለ ምልልሶች ሲሰጥ ስታዩ አሰልጣኝ እንደሚሆን ግልጽ የሚያስታውቅ ከፈለገ ማለት ነው። አሰልጣኝ መሆን ከወሰነ ሚዲያም ላይ ሉጣ ቢል ያው የተጋበዘ የኮሞ አሰልጣኝ ሆኖ እኮ ቻምፒየንስ ሊግ ፋይናል ሴሚ ፋይናል ምናምን ሲኖር ይጋበዛል። ቢቢሲ ላይ ሁሉ እሱ በየ 15 ቀኑ የሚቀርብበት አንድ ፖድካስት አለ እዛም ላይ ቢቢሲ ያቀርቧል ሁል ጊዜ እና ሁሌም በጣም ጥሩ ተናጋሪ፣ በጣም ጥሩ የጨዋታ ንባብ ያለው እንደሆነ ሲጫወትም እንዲሁ እኮ እኔ እንደሱ አንገቱን የሚያንቀሳቅስ እንደሱ ስካን የሚያደረግ ተጫዋች ያለ አይመስለኝም። ገና ኳስ ሳይመጣ 360 ዲግሪ በቀኝ በግራ በኩል ያለውን ሁሉ ኦብዘርቭ አድርጎ ነው ኳስ የሚቀበለው ና የሚሰጠው። የስካኒንግ አስፈላጊነትን በሴስክ ማየት ደግሞ በጣም እሱ ቴሌሼሪንግ ምናምን በጣም ዝግ ያሉ ተጫዋቾች ናቸው። ስለዚህ ያ የፍጥነት የፊዚካሊቲ አድቫንቴጅ የለችም። እና ተጫዋች ሆኖ አሰልጣኝ እንደሚሆን በደንብ ያስታወቅ ከፈለገ እንደ ፍላጎት ስለሚወሰን እና የኢንተርን ኃላፊነት ከተረከበ ግን በአጭር ጊዜ ማለት ነው እንግዲህ አንድ አመት ከምናምን የማሰልጠን ልምድ ውስጥ ድንገት ከአውሮፓ ስኬታ ማቡሮች መካከል አንዱን ሊያሰለጥን ይችላል። ሚላን እንደፈለገው ይታወቃል። አንዳንድ አንድ ሰው በእኛ የፌስቡክ ገጽ ላይ አርሰናል አርቴታን ካሰናበተ ሴስክን ይመስለኛል መቅጠር ያለበት እና በጣም ሞደርን ነው። አሁን ስትሪክት ፖዚሽናል ፕሌይ አሰልጣኝ አይደለም፣ ፍሪደም አለው ቡድኑ ምናምን ብሎ መልእክት ልኮ እንደነበር አስታውሳለሁ። ወደ እንግሊዝ መጥቶ ማሰልጠኑ የሚቀር አይመስለኝም አንድ ቀን። ግን ለጊዜው ኢንተር በጥብቅ የሚፈልገው እሱን መስሏል። አናቅም፣ በቀጣዮቹ ቀናት እንዴት የዜና ኢቮልቭ እንደሚያደርግ ለጊዜው ግን ሴስክ በኢንተር በቀዳሚነት የሚፈለገው ስም ነው። አዎ የሚጠበቅ ነው። በኢንተር በኩል የትኛው አሰልጣኝ ክለቡ ሰው ይሆናል የሚለው እንመለከታለን። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ የደህንነት መጠበቂያ ያለው በመሆኑ መሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ ስምንት ሰማንያ አንድ መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ